ክፍል 36 ዕረፍት። እኛ ደግሞ ሸክምን ሁሉ ቶሎም የሚከበድን ኀጢአት አስወግደን በፊታችን ያለውን ሩጫ በትዕግሥት እንሩጥ። ዕብራውያን ምዕራፍ 12፥1 ሀብታሙ በቅርቡ በሱሉልታ ከተማ የጀመረውን የከብት ማደለቢያ ጣቢያ ጎብኝቶ ወደ አዲስ አበባ እየተመለሰ ነው። የኅዳር የቀትር ፀሐይ ለጉድ ይንቀለቀላል። የሚነዳት ከኋላ ክፍት የዕቃ መጫኛ ያላት የሥራ መኪናው ጠመዝማዛውን የሱሉልታ ቁልቁለት በፍጥነት ትምዘገዘጋለች። ካንዱ የቁልቁለት ጠርዝ ወደ ሌላው ሲታጠፍ ቀልቡን የሳበው ነገር አየ። አንዲት ሴት እንጨት አይሉት ቅርፊት ቅጠላ አይሉት ጭራሮ ተሸክመው ቁልቁለቱን ይወርዳሉ። ሀብታሙ ለጥቂት አልፏቸው ከሄደ በኋላ በድንገት ፍሬን ይዞ አቆመና ወደ ኋላ እየነዳ ተጠጋቸው። የዕድሜና የጉስቁልና ቅልቅል ፊታቸው ላይ ይነበባል። በጀርባቸው የተሸከሙት ጭነትና እሳቸው ፈጽሞ አይመጣጠኑ በሸክም የጎበጠውን ወገባቸውን እንደምንም ቀና አድርገው ተመለከቱት እማማ ወዴት ነው የሚሄዱት ላደርሶት ብሎ ከፍ ባለ ድምፅ ወዳወረደው መስታወት አንገቱን አስግጎ ጠየቃቸው ግራ መጋባትና ማመንታት በሚነበብበት የሰለለ ድምፅ ግድግድ የለህም ልጄ እንሄዳለሁ ለምጄዋለሁ አሉት የሚሄዱት ወደ ከተማ መሆኑን ሲረዳና ረቀቱን ሲያስብ ግዳላቸውና ተስማምተው ዕቃ መጫኛው ላይ እንዲወጡ ረዳቸው። ሆኖም ሴትዮዋ መኪናው ላይ የተቀመጡ እንጂ ተሸክመውት የነበረውን ያጎበጣቸውን ሸክም አሁንም ከጀርባቸው ላይ እንዳላወረዱ በኋላው መስታወት በኩል ተመለከተ። ሀብታሙ መኪናውን ጥግ ካስያዘ በኋላ በፍጥነት ወርዶ፣ እማማ ሸክሙን ያወርዱት እንጂ አላቸው። ሴትየዋም እርግጠኝነት በሚነበብበት ድምፅ፣ ልጄ እኔን መጫንህ አንሶ ሸክሜን ደግሞ ምን በወጣ እኔው እሸከመዋለሁ፣ አሉት። ሀብታሙን በመገረም ለማስረዳት እየተጣጣረ እማማ፣ እርሶም ሆኑ ሸክሞ መኪናው ላይ ናችሁ ተሸከሙትም አወረዱትም፣ ለመኪናው አንድ ነው። ስለተሸከሙት አይቀለውም፣ ስላወረዱትም አይከብደውም፣ አለና ሸክማቸውን እንዲያወርዱት ግድ አላቸው። ሴትዮዋም ደረታቸው ላይ የተተበተበውን ቋጠሮ ፈተው ሸክማቸውን ካወረዱ በኋላ ቀና ብለው ጉዞአቸውን ቀጠሉ። ዛሬ ስንቶቻችንን ጌታ እናንተ ደካሞች፣ ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ በማለት ከጠራን በኋላ አሁንም ከነ ሸክማችን በእርሱ ውስጥ ያለ ነው። እሱ ከነ ሸክማችን ተሸክሞናልና ስለ ተሸከምንለት አናቀልለት። እሱ የዓለሙን ሁሉ ሸክም ተሸክሟልና የእኛ በተለየ ሁኔታ አይከብደው። ይልቅ ሸክማችንን ሁሉ በእርሱ ላይ ጥለን በነፃነት እንድናመልከውና እንድናገለግለው ይፈልጋል። በራሳችን ሕግን መፈጸም በሥጋችን እግዚአብሔርን ደስ ማሰኘት የማንችል ደካሞች ነን። ሕግን በሥጋ ተገብረዋለሁ ብለን ብንታገል እንኳ ጫንቃችንን የሚሰብር ጽኑ ሸክም ይሆናል እንጂ ፈጽሞ ወደ ጽድቅ አያደርሰንም። ስለዚህ መፍትሔው ሸክማችንን በጌታ ላይ ጥለን በእርሱ ማረፍ ነው። ያኔ እርሱ በእኛ አድሮ በተፈጥሮአችን ልንሸከመው የማንችለውን የብዙዎችን ሸክም በእኛ ውስጥ ይሸከማል፣ አርፈን የምናሳርፍ እንሆናለን። አንዳንዴ የማይገባ ሸክም የምንሸከመው በአገልግሎት ስም ነው። ሆኖም አገልግሎት ጌታ በእኛ ውስጥ የሚያደርገው እንጂ እኛ ለእርሱ የምናደርግለት አለመሆኑን መረዳት ያስፈልጋል። አገልግሎት ሸክም ከሆነብን ሸክሙም የሚያማረን ከሆነ የተሸከምነው ብቻችንን ነው ማለት ነው። ጌታ በእኛ ውስጥ ሲሸከመው ግን ከባድ የተባለው ሸክም ቀሊልና ልዝብ ይሆናል። አንዳንዴ በቤተ ክርስቲያን ውስጥ ትልቅ ችግር የሚፈጥሩ ሰዎች በክርስቶስ ያለውን እውነተኛ ዕረፍት ሳይለማመዱ ወደ አገልግሎት የመጡ ሰዎች ናቸው። አላረፉምና ማሳረፍ አይሆንላቸው። ክርስትና የሚጀምረው በሥራ ሳይሆን በዕረፍት ነው። ለዚህ ነው ቃሉ በሰማያዊ ስፍራ ከእርሱ ጋር አስቀመጠን የሚለው። ስለዚህ ሸክማችንን አውርደን እርሱ በሠራው ሥራ እንረፍ። እርሱ በእኛ ውስጥ አድሮ እንዲሠራ ሌሎችንም እንዲያሳርፍ እንፍቀድለት። ያኔ አርፈን እናሳርፋለን። እንጸልይ። ጌታ ሆይ በሥጋ ጥረት አንተን ደስ ማሰኘት እንደማልችል አውቄ ሸክሜን ባንተ ላይ እንድጥል ባንተ አርፌ ሌሎችን እንዳሳርፍ እርዳኝ። ሐሳቤ ንግግሬ አካሄዴና ተግባሬ ያንተን ማንነት የሚያንጸባርቅ ይሁንልኝ። አሜን።